ጋይስ፣ ጂኒ ከሰሞኑ በተናገረችው ንግግር ምክንያት በፖሊስ ቁጥጥር ስር ውላለች። ማለት ካልሲ የተበሳን እንዴ! እንዴ! የወደፊት ሚስቴ አፈርቢና ሁሉ ሀ ያንቺ ያንቺ ነው ድሃ ወንድ ማግባት አጥያት እንደሆነ ስንቶቻችሁ ናችሁ የምታውቁት ከምነቃቅር ትሆኛለሽ በቃ ትላልቅ ሚዲያዎች ስላንቺ ያወራሉ እንዴት እንደዚህ ብላ እንትን ትናገራለች ምናምን ይላሉ በቃ ከዛም ቫይራል ትወጪያለች ማነች እንደዚህ ያለች እስኪ የተዋ ልጅኝ ሰርች ያደርጉሻል ምናምን እናንተ ዛሬ የማፈቅሮ ሰውዬ እየጋጅ ነበረ በጣም ደስ ብሎኛል ደስ ይብላችሁ እውነት እንዲኖብ ልገልጻቸው አልችልም ደስ ብሎኛል

ነገር አይነገርም። እፈራለሁ። እሱ ይፈራል። አልነገርም አልነገርም። እኔ ግን ደስ ይላል። አህ ሚስጥር ነው። እሺ፣ አይነገርም። ምን እንደሚባል ብቻ አላውቅም። እሺ፣ ሚስጥር ነው። አይነገርም። ችግር የለውም። እንኳን ቤቱ ሄድሽ፣ እንኳን ፊልም አየሽ፣ እንኳን መኝታ ቤቱ ገብተሽ፣ በቃ የማይነገር ፓርት ምናምን እንዳለ ጠቆምሽኝ። እኛ ምን እናርግሽ? ቆይ እኛ ምን ምን እናርግ? ምን አርጉ ነው ቆይ፣ አሁን እያልሽ ነው ያለሽው? ኦኬ፣ ጓደኛሽ ቤት ሄድሽ ምናምን ምናምን ምናምን፣ እኛ ምን ነው? ቆይ ምን ስለያየ ነው እንደዚህ የምትሆነው? እኔ አልፈልግም አልፈልግም፣ በቃ አትረጂ። ሲጀምር ንጹሕ ጓደኛዬ ነው፣ በቃ ኖርማል ቤስት ፍሬንድ ነው። ምንድን ነው አዎ አዎ፣ ጓደኛሽ እኔ አታምነኝም። እሺ፣ ለምንድን ነው የምሰጥህ? ከዚህ ከንጹህ ጓደኛ እሱ ነው እሱ ማነው? ቤስት ፍሬንድሽ ነው። ከዚህ በኋላ አቋምሽን ካስተካከልሽ በስተቀር

ቤስት ፍሬንዶች እኮ በቃ እንዲህ የችግር ጊዜ መሸሸጊያ ናቸው። አይዞሽ ምን ነው? ምን ሆነሽ ነው የምታለቅሽው? ፍቅር ፍቅር? ምን በቃ ሲጀመር ይሄ ሰገጤ ምን ፍቅር ያቅበታል። ፍቅር ሲጀመር ከዚህ በኋላ ማንም ሰው እንዲያስደብርሽ አልፈልግምሽ? ከዚህ ሙር ለመውጣት ማለት እኔ ቤት እንሄዳለን፣ ነው ምግብ ሰራለሽ አሉ እየተጨዋወትን፣ እሷን እንበላለን፣ በቃ ከዚህ ሙር ትወጫለሽ።

ምንም እንኳን ፍቅረኛ ቢኖራት ቤስት ፍሬንድ አጠገቧ ካለ የሆነ ነገር አለ፣ የሆነ ነገር በጣም ነው። ቤስት ፍሬንድ የምትሆን ሳትዘጋጅ፣ ሰው ቤት ጫማህን አውልቅ ስትባል ካልሲ የተበሳን እንደ እንደ ገላ መታጠቢያ ሁላ ጨርቅ ምናምን ሁላ ምነው ወደ ቤት አትሄድም? እንዲቆይ ደግሞ ያኛው ቲሸርት ነው። ምንድነው በቲሸርት ነው ጫማ ያደረኩት ወይስ ምንድነው ሱፉ እንደ ፎጣ ነገር? ኧረ ቆይ አንዴ እዚህ ሱቅ ደርሼ ምናምን መጣሁ። ኧረ ተው ተው ተው፣ ግን

ኧረ አለሽ፣ ኧረ አንዳንድ ፍሬንድ የምር ትለያለሽ። ወድጀዋለሁ። እንደዚህ ጓደኛህን ስታድን ይሄ እኮ ከሞት አፋፍ ነው እንዳዳነው የሚል እኮ ከሞት አፋፍ ተጨፍልቆ ነበር ተቀጥቅጦ። ወዲሽ ምን ሆኖ ነው እንደዚህ ሆነ አንተ? ዝነኛ እርጉዝ ማለት ምን ማለት ነው? ልጅ ልጅ፣ እንዴት አድርገሽ ነው ልጁን የከተፍሽው? ባሌ ለእኔ ሰጠኝ። ለባሌ ደግሞ ፈጣሪ ፈጣሪ አግኝቶታል። ሰማይ ላይ ሄደ እ ሳይ እንደዛ ማለት አይደለም። ባለሽ አምጥቶ ለአንቺ ሲሰጥሽ ከዛ አንቺ ደግሞ ልጁን ዋድሽ ውህ በጣም ምን እየሰራ ነው? ልጁ ግን ልጁን ለምን እንደዋጥኩት ደግሞ ልንገር። እንደዚህ እንዳንተ ብዙ ጥያቄ እየጠየቀ ሲያስቸግረኝ ይዤ ዋጥ አረኩት። ጥያቄ መጠየቅ ካላቆምክ አንተንም ሞጣለሁ። የምር የልጅ በጣም ይችልበታል። ብቻ አሪፍ ነው። ግን እቺ ልጅ እውነት ግን አርግዛ ነው ወይስ ለትወና ነው? ደሃ ወን ማጉባት አጥያት እንደሆነ ስንቶቻችሁ ናችሁ የምታውቁት? አይ አት ብቻ ከባድ ነው የምር። አንዳንድ ጊዜ ቲክቶክ ላይ የመጡብን ያሉ አንዳንድ ነሆለል የሆኑ ሰዎች ኬት እንደሚመጡ እኮ ነው። ኬት ምን ኮንቴንት ተጠፋ እንደሌላ ኮንቴንት የሚሰራ ምናምን ጠፋ ነው ወይስ እንደዚህ የሆነ የማይመስል ነገር ወጣ ያለ ነገር አወቀች፣ ቫይራል አለ ወንዴ፣ በቃ ወንዶቹ ነው ምናም ብሎ አጀንዳ ያረጉሻል ምናም። በቃ ምን ትሆኛለሽ፣ በቃ ትላልቅ ሚዲያዎች ስላንቺ ያወራሉ፣ እንዴት እንደዚህ ብላ ትናገራለች ምናም ይላሉ። በቃ ከዛም ቫይራል ትወጫለሽ፣ ማነች እንደዚህ ያለች ሰርች ያረጉሻል ምናም። ቫይራል ሊወጣ በዚህ ሌላ መንገድ ሞክሪስት፣ ሌላ አሁን ደግሞ በዚህ አልተሳካም፣ በሌላ ቫይራል የምትወጪበትም ዘበኛ አይባልም እሺ። አሁን በዚህ ድርጅት ላይ ዘበኛ እንደሆንክ አውቀና አይባልም ዘበኛ አይባልም። እኔ እዚህ ስንት ነገር ነው እየሰራ አሁን ሁለተኛው ብራንች ያለው ለማንም ቃሉን እንኳን መጠበቅ አይችልም። እሱም ብራንች እየጠበቀ ያለው ፈጣሪ ነው እንጂ ዘበኛ አይባልም። እኔ እዚህ ስንት ነገር ነው እየጠበቀ ያለው ገብቷል አይደል? ዘበኛ ለመባል አይደለም። እስከ ስድስተኛ ክፍል ድረስ ተምሬ እዚህ ድርጅት ተቀጥሬ እየሰሩ ያለው የጥበቃ ባለሙያ ነው ይባላል። ዘበኛ አይባልም። የጥበቃ ባለሙያ ዘበኛ ቢባል ምንድን ነው ቆይ ዘበኛ ሲል መርዘሙ ነው ችግር ያመጣ ወይስ ዘበኛ የሚለው ቃሉን ነው ያልፈለ ዘበኛም ሆነ የጥበቃም ሆነ ያው አንድ ነው ምንድን ነው ልዩነቱ ቆይ ዘበኛ ሲባል የሆነ ክብር ይቀንሳል ፌስታል ነው እንዴ

ከማንኛው ለመለስ መማምነት ተከታዮች እንኳን ለአንድ ለሚከበረው የጥምቀት በዓል በሰላም አደረሳችሁ። የደመቀ ፋሲካን በአዲስ ዓመት ተመኘውላችሁ። ረመዳን ከሪም። አንተ እውነትም አያመረቅንም። የምርን ጫት አያመረቅንም ራሱ። አየን አይደል? ይህ እኮ ምንድን ነው ስሙ? ሱፐር ምርቃና ነው።

ይሄ ሁሉ የምታየው ቅጠል ያንቺ ነው። ምን ከሌላ ወንድ ጋር ሌላ ነገር እያልሽ ክብርሽን ዝቅ ከምታደረጊ ይሄ ሁሉ ንብረት ያንቺ ነው። ለምን መተሽ ከሱ ጋር አትኖሪ? የቅድሞ ልጅ በተለይ ድሀ ወንድ ማግባት ኃጢአት ነው ያለችች አሁን ይሄ ሁሉ ንብረት ያንቺ ነው። ጋይስ ጃኒ ከሰሞኑ በተናገረችው ንግር ምክንያት በፖሊስ ቁጥጥር ስር ውላለች ማለት ነው። የሚታወሰው ጃኒ የድሬዳዋ ልጅ ለወሲብ ስትጠይቃት ቲቲ ለብሼ ያየኝ አይደለም ወይ? እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? ትልሃለች የሚል ንግር ማህበራዊ ሚዲያ ላይ እጅግ በጣም ተቃውሞ ደርሶባት ነበር። በዛ ምክንያት በዛሬው ዕለት በፖሊስ ቁጥጥር ስር ውላለች። ብቻ ከባድ ነው የመር ባለፈው ሰሞኑ ሲል መነጋገሪያ እንዳደረጓት ሰምታችኋል። አንዳንድ ጊዜ ከመናገር ማሰብ ይቀድማል የሚባለው ለዚህ ነው። ያን ያው ምናልባት እሷ ወይ ያጅ ላይቭ ላይ እያዩት ለነበሩ ሰዎች ወይ ለማሳቆ ደግሞ እንደ ቀልድ ምናምን እንደ ጫወታ ምናምን አይታም ተናግራ ሊሆን ይችላል። ብቻ አናቅም ለምን እንደተናገረች ግን፣ ይኸው እሷም አሁን ዋጋ ከፍላ ከዛ በኋላ ይቅርታ ምናምን ጠይቃለች። ለምን ይቅር እንዳላሏትም አናቅም። ሴቶች ጸጉር ቤት የሚሰሩ ወንዶች ሲያሙ እናንተ በማማሙት አንድ ነገር እንገራቸው ሳሚኮል ታገባ ነው።

እናንተ ደግሞ ምን ተነጋግራችሁ አፈቱት? ምን ችግራችሁ? በቁም ነገር እኮ ተገናኝተን አወራን። ከልቤ እንደምወዳት ላገባት እንደምፈልግ ሲሪየስ አድርጌ ከነገርኳት በኋላ ምን ብትለኝ፣ ጥሩ ነው መጀመሪያ ከኔ ጋር ሪሌሽንሺፕ ከመግባት በፊት ወንድ እንድሁን አትለኝ? አሁን እኔ በማማሙት የሴቶች ፀጉር ቤት የሚሰሩ ወንዶች ደግሞ በዚህ ቪዲዮ ዙሪያ ምላሽ ቢሰሩ ያንም ምላሽ ባዮ ባዮ እንዴት ያበደ ይሆን ነበር። ግን ይጠብቃሉ፣ ከመለሱም ይጠብቃሉ። ግን እንደዚህ ነው ሰው የምታሙት። እንዴት ነው የምንዘልቀው? ሳህንና ወጥ ይዛ መጣ ኦኤም ጂ፣ ኦኤም ጂ ዛው ትበላለች። በቃ ሳህኗን ይዛው ወደ ቤት ትሄዳለች። ውሃም እየገዛሽ ውሃም ውሃ ረሳሽ እየጠጣሽ ነ ታዲያ፣ እንዴ ምን ገና? አስሬ ወደዛ መሰክም ወደዚህ መሰክም፣ ወጡም በሳህን ታመጪያለሽ እዛው ጥስቅ አርገሽ ትበያለሽ። ያበደ ሲስተም ይሄ፣ ምን ይባላል ቴክኖሎጂ።